አላህ ነው እንግዲህ ለመላእክቶች እየተናገረ ያለው ማለት ነው። እዚህ ክፍል ላይ በደንብ አስተውሉ። ጌታ ለሙሐመድ እየነገረው ነው። ምን ብሎ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ። ገና ሰውን ሳይፈጥር፣ አዳምና ህዋንን ሳይፈጥር ለመላእክቶች አላህ ምን ይላቸዋል? እኔ በምድር ላይ ምትክ አድራጊ ነኝ ብሎ ይነግራቸዋል። በደንብ አስተውሉ። እኛም ከዛ መላእክቶች ደግሞ ምን ብለው ይመልሱለታል እኛ ከማመስገን ጋር የምናጠራህ ለአንተም የምንቀድስ ስንሆን በእርሷ ውስጥ የሚያጠፋና ልብ በሉ ገና ሳይፈጠር መላእክቶች ላላህ ምን ብለው ይነግሩታል? የሚያጠፋንና ደሞችንም የሚያፈስም ታደርጋለህን? ነፍሰ ገዳይ ደም አፍሳሽን ትፈጥራለህን ብለው ይጠይቁታል። ገና ሳይፈጠር አንሲም የሚባሉትን የሚያውቀው አላህ ብቻ ነው ተብሎ ይታመናል በስልምና ገና ሳይፈጠር አዳምና ሔዋን ሰው ሳይፈጠር የሰው ልጅ ደም እንደሚያፈስ በምን አወቁ መላእክቶች በምን አወቁ? ያልታዩትን የሚያውቀው አላ ብቻ ነው ተብሎ የሚታመነው። ሰውን እፈጥራለሁ ብሎ ሲላቸው ምን አሉት? ገና ሳይፈጥር ምን ብለው አሉት? አንተ እኛ እያመሰገንህ እያጠራን፣ ደም አፍሳሽን ትፈጥራለህን ብለው ይሉታል ማለት ነው። ከዛ አላ ምን ቢል ጥሩ ነው ፉክክር ገባ አሉ ይላል። አላ እኔ የማታውቁትን ነገር አውቃለሁ አላቸው። አውቀዋል አላወቁም? መላእክቶች ሰው ደም አፍሳሽ እንደሆነ አውቀዋል አላወቁም? እናንተ አታውቁም፣ እኔ ግን ማቀው ነገር አለ አላቸው። ምን ቻሌንጅ ሊሰጣቸው ነው። መላእክቶች አውቀዋል አላወቁም? ደም አፍሳሽን አትፍጠር አሉት። ኦኬ፣ ቻሌንጁን እንሂድ። አደምንም ስሞችን ሁሉ አስተማረው ከዛ ምናደረግ አደምን ፈጠረና ስም አስተማረው የእንስሳትን ስም የአዋፋትን፣ እንደዛ ስሞች አስተማረው። አላ አደምን ለይቶ መላእክቶች ሳይሰሙ ስም አስተማረው ማ አላ። ከዚያም በመላእክት ላይ ተጠሪዎቹን አቀረባቸው። እውነተኞችም እንደሆናችሁ የእነዚህን ተጠሪዎች ስሞችን ንገሩኝ አላቸው። አላምን ፉክክር የያዘ ለአዳም በድብቅ ስም አስተማረና እንስሳትን እንስሳቱን ጠራና መላእክቶችን እስቲ እውነተኛ ከሆናችሁ የነኝህን ስሞች ንገሩኝ አላቸው። ምን አይነት ቻሌንጅ ነው! ገና አደምን ሳይፈጥር ደም አፍሳሽ ሰዎችን አትፍጠር በምድር ላይ ለማመስገን ከሆነ እኛ እናመሰግናለን ሲሉት፣ ኖ ኖ ኖ፣ ቆይ ዝም በሉ፣ አንድ የማታውቁትን ነገር አለ አለና ለእንስሳት የተለያየ ስም ሰጠና ለአዳም አስተማረው። አላህ ማለት ነው፣ ለነሱ ደብቆ። ከዛ እነሱን ጠራና እስቲ እውነተኞ ከሆናችሁ እናንተ ከኔ እኩል ካወቃችሁ አይነት ስታፍ ማለት ነው፣ ይህነኝን ስም ተናገሩ አላቸው። ከዛስ ጥራት ይገባህ ካስተማርከን ነገር በስተቀር እኛ እውቀት የለንም አሉት። አንተ አዋቂ ጥበበኛ፣ አንተ ብቻ ነህ አሉት። ወይል ቁጥር 33 አደም ሆይ ከዛ ምን ያመጣል? ከዛ ቻሌንጅ ምን አደረገ? አዳም ሆይ ስሞቻቸውን ንገራቸው አለው። አስቀድሞ እኮ አስተምሮታል ለአዳም ማለት ነው ሲያበላልጥ ዩ። አሁን ስሞቻቸውን አንተ ታውቃለህ፣ በቃ ንገራቸው። በድብቅ ካስተማረ በኋላ ማለት ነው፣ ወይን እኩል አስተምሮ ማን ይበልጣል አይደለም ቻሌንጁ። አደም ወይ ስሞቻቸውን ንገራቸው አለው። ስሞቻቸውን በነገራቸውን ጊዜ እኔ ሰማያትንና የምድሩን ሩቅ ምስጢር አውቃለሁ፣ የምትገልጹትንን ያንን የምትደብቁትን የነበራችሁትን አውቃለሁ አላልኳችሁም? ምን አላቸው። እሶፈኒ ትልቅ ምስጢር አውቃለሁ። አዳም ስለተናገረ ማለት ነው። ንገራቸው እስቲ ሲል አዳም ተና አያችሁ፣ አዳም ከእናንተ ይልቅ እንደሚያውቅ አውቃለሁኝ። እናንተ አታቁም። ለአዳም እኮ ረዲ ያስተማረው አላ ነው። ካስተማረው በኋላ ና አዳም አንተ ንገራቸው አለው ሲነግራቸው እኔ ሚስጥር አቃለሁኝ ለምን ደም አፍሳሽ በምድር ላይ አትፍጠር ስላሉት ኦኬ ቻሌንጁን እሺ አዳም አሸነፈ ማለት ነው አሁን በዚህ መልኩ እንቀጥል ይሄንን አሸናፊ ተደረገና አዳም ከዛ ምን ሆነ ለመላእክትም ለአደም ስገዱ ባለ ጊዜ ስለዚህ አሁን አዳም የበላይ ሆነ ማለት ነው በሉ መላእክቶች አሁን ለአዳም ስገዱለት ቅድም እኔን ቻሌንጅ አድርጋችሁኝ የለ ገና ሳልፈጥረው ደም አምሳሽ ትፈጥር ትፈጥራለህ ብላችሁ፣ ካም አሁን እሱን ዋርሺፕ አድርጉት። ምክንያቱም በእስልምና ስደት ዋርሺፒንግ ነው አምልኮት ነው ስገዱ። ማን ያዘው? መላእክቶችን ሰበሰበና መላእክቶችን ስገዱ አላቸው። በዚህ ውስጥ አሁንም ሌላ ምን ተፈጠረ? ኢብሊስ ከጂኒ ጎሳ እንጂ መላእክ አይደለም። መላእኮች ሰገዱ፣ ኢብሊስ ግን ሳይሰግድ ቀራ። ኮራ ተባለ። ከዛስ ከፍ አድርገው አደም ወይ ከአንተ አሁን በደንብ አስተውሉ። ከዛ በኋላ ኮራ ከካዲዎችም ሆነ ካዲ ተባለ ማለት ነው። አዳም ወይ ከአንተ ከነ ሚስትህ በገነት ተቀመጥ፣ ከእርሷም በፈለጋችሁ ስፍራ በሰፊው ተመገቡ፣ ግን ይችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁ አልንም ይላል። ስለዚህ ዛፏን እንዳይበሉ ተከለከሉ። አሁን ማ አዳምና ሔዋን የት ገነት ውስጥ ከበሉ ምን ይሆናሉ? ከበደለኞች ይሆናሉ። እንዳበሉ ብለው ታዘዙ። መልካም እሺ፣ ቁጥር 37 እስከ 38 አድርገው አዳምም የጌታውን ቃል ተቀበለ። አዳምን አደረገ የጌታውን ቃል ተቀበለ። በእርሱም ላይ ኦኬ ተመለሰለት። ኖ ኖ፣ ዝቅ አድርገው ስራ ስድስትን አልጨረስኩም። ከእርሷም ልብ በሉ፣ ከእርሷም ሴጣን አዳለጣቸው፣ በውስጧም ከነበሩበት ድሎት አወጣቸው ከፊላቸው ለከፊሉ ጠላት ሲሆኑ ውረዱ፣ ለእናንተም በምድር ላይ እስከ ጊዜ መቆያችሁ ይም ሞታችሁ ድረስ መርጊያና መጠቀሚያ አላችሁ፣ አልናቸው። አዳም ከጌታው ቃላትን ተቀበለ፣ በእርሷም ጌታው ጸጸቱን በመቀበል ተመለሰለት። እንሆ እርሱ ጸጸትን ተቀባይ አዛኝ ነው። ሁላችሁም ሆናችሁ ውረዱ፣ እኔም ከእኔም የሆነ መመሪያ ቢመጣላችሁ ወዲያውኑ በመመሪያዬ የተከተለ ሰው በነሱ ላይ ፍርሃት የለባቸውም እነሱም አያዝኑም፣ አልናቸው ይላል። አሁን ገነት ተቀመጡ ተብለው ነበረ። ብሉ ተመገቡ ተብለው ነበረ። ሴጣን አዳለጣቸውና ከገነት እንዲወርዱ አይን ከገነት እንዲወጡ ተደረጉ ማለት ነው። ኦልሬዲ አስቀድሞ ግን መላእክቶ ተናግረውታል። ለምን በምንድር ላይ ምን ታደርጋለህ ብሎት ደም አፍሳሽ ትፈጥራለህ ብለውታል። አሁን ሱራ ኢብሊስ እንዴት ነው ወደ ገነት የገባው ኢብሊስ ወደ ገነት እንዲገባ፣ ምክንያቱም ኦረዲ አልሰግድም ብሎ አምፆ ነበር አለ። አምፆ ነበር አለ። መመለሱ ይፈልጋል ለዚህ ላይ ወይንስ እኔ መረጃውን ልሳችሁ። ሱራ ሰባት አንዴ ክፈተው። ሱረቱ አንፈል ሶሪ፣ አና አላራፍ ነው የሚባለው ሰባተኛው ሱራ።